ጤና ይስጥልን። የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በስፋት እናስደምጣችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ መረጃዎችን ይዘናል። ከባህር ማዶ ስፖርት የመረጃ ክፍለ ጊዜያችን ሊጎች ፍጻሜያቸውን እያገኙ ይገኛሉ። በዚህ ሳምንት በርካታ ሊጎች ይጠናቀቃሉ። ቀጣይ ሳምንትም በተመሳሳይ ፍጻሜያቸውን የሚያገኙ ሊጎች አሉ። የአውሮፓ ትልቅ የፍጻሜ መርሃ ግብሮችም በጥሎ ማለፍ እንደዚሁ ሲካሄዱ ቆይተዋል። ዛሬ እንግዲህ ዋንጫ ያሸነፉና ዋንጫ የተረከቡ ክለቦች አሉ። ከዛ በተጨማሪ ክለቦቻቸውን የተሰናበቱ በርካታ ተጫዋቾች አሉ። ሲጠበቅ የነበረው ግዙፉ አጥቂ የአውሮፓ ክለቡን እንደሚለቅ ዛሬ በሰበር ታውቋል። በርካታ መረጃዎችን ከዚህ ጋር ማያይዘን የዝውር መረጃ እናደርሳችኋለን አርሰናል ዋንጫ እንዴት አጣ ሲባል አሰልጣኝ ማይክል አርቴታና ጆሽዋ ጆሹዋ ክሮንኬ ለደጋፊዎች ያሉት ነገር አለ። ለየት ያለውን መረጃ ለአርሰናል ደጋፊዎች ስናጋራ፣ በአርሰናል በኩል ግን ዛሬ ሰበሩ መረጃችን ከአንድ ዝውውር ጋር በተያዘ ነው። ለአርሰናል ደጋፊዎች ጠብቁን፣ ይህን የዝውውር መረጃ እናደርሳችኋለን። ማንቸስተር ዩናይትድ ቤት እስከ 136 ሚሊየን ፓውንድ ለሶስት ተጫዋቾች ታቅዷል ተብሏል። ከዛ ውጪ አንድ ተጫዋች ማስፈረም እንዳላቸው እንደማይጠቀሙበት ይፋ ሲያደርጉ የሩበን አሞሪም ቆይታን አይወስንም ተብሏል። ኤሮፕ ሊጉ ዛሬ ዩናይትድ ቤት ሰበር መረጃ አለ። በርከት ያሉ ተጫዋቾቻቸው በኤሮፕ ሊግ ላይ እንደሚገኙ ተረጋግጧል። ያልታሰበውን የዩናይትድ ዝውውርም እናነሳለ። ውድ ቤተሰቦቻችን በዩናይትድ የመረጃ ክፍለ ጊዜ ለእናንተ ውድ አድማጮቻችን መረጃ ስናጋራ አርኖልድ ያለ ሽኝት ነው የሚሰናበተው ክለቡን ክለቡ እንዳላዘጋጅለት ተረጋግጧል። ከብራይተን ኤንድ ሆቫ ልቬን ጋር ሰኞ የሚደረገውን ጨዋታ በተለየ መንገድ እናነሷለን። አሰልጣኝ አርኔ ስሎት ለትልቅ ነገር ታጭተዋል ይገባቸዋል እያሉ ነው በርካቶች። ጉዳዩን እናጠረዋለን። ቼልሲ ቤት ዛሬ ትልቅ የደስታ ቀን ነው። በዌምብሌ የፍጻሜ ጨዋታ አሸንፎ ሻምፒዮን ሆነዋል። በየትኛው መድረክ ነው ዛሬ ቼልሲዎች የዋንጫ ባለቤት የሆኑት? ያውም በግዙፍ ዌምብሌ ስቴዲየም እናደርሳችኋለን። በቼልሲ መረጃ ክፍለ ጊዜያችን ማርክ ኮኮሬላና ኮል ፓልመርን በተመለከተ ተጨማሪ መረጃ ለቼልሲ ደጋፊዎች እናጋራለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ተጨማሪ መረጃዎችን ይዘናል። የጨዋታ ውጤት ጥቆማነ ጨምሮ ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን የታላላቅ የአውሮፓ ክለቦች የዝውውር መስኮቱንም ጨምሮ በርካታ መረጃዎችን ለምዚዚም ሰዓት ይዘናል። እንደሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ አድርጉን ውድ ቤተሰቦቻችን፣ አበረታቱን ለሀሳብ አስተያየታችሁ። ሁላችሁንም አስቀድመን ከልብ እያመሰገን ዛሬም እንደሁልጊዜው ሀገራዊ ጉዳይ አስቀድመን እንጀምር። በኢትዮጵያ ፕሪምየር ሊግ 30ኛ ሳምንት መርሃ ግብር ኢትዮጵያ ቡናም ከአዳማ ከተማ ጋር ያደረጉትን ጨዋታ ሁለት ለባዶ በሆነ ውጤት ድል አድርገዋል። የኢትዮጵያ ቡናን ሁለት የማሸነፊያ ግቦች 22ኛው ደቂቃ ራምኬል ጀምስ፣ 59ኛው ደቂቃ ላይ አማኑኤል አድማሱም ከመረብ ማሳረፍ ችለዋል። ቡናሞቹ አራት ተከታታይ ድል ነው ማሳካት የቻሉት። ኢትዮጵያ ቡናም በ ፕሪሚየር ሊጉ ያለውን ነጥብ 5 1 አደረሰ። ወደ ስድስት የሚጠጉ መርሃ ግብሮች አሉ። የፕሪሚየር ሊጉ ዋንጫ አልተጠናቀቀም፣ ግን መድህን በሰፊ የነጥብ ልዩነት እየመራ ነው። ኦልሞስት ወደ 9 ነጥብ የሚያህል ነጥብ ልዩነት አለ በኢትዮጵያ ቡናና በኢትዮጵያ መድን መካከል። ፕሪሚየር ሊጉ አጓጊነቱ አሁንም ቀጥሏል። አዳማ ከተማ ዘው 26 ነጥብ 16ኛ ደረጃ ነው፣ ለመውረድ ስጋት ውስጥ ነው። የፊታችን አርብ ኢትዮጵያ ቡና ከኢትዮጵያ መድን እንዲሁም እሁድ አዳማ ከተማ ከኢትዮጵያ ንግድ ባንክ በኢትዮጵያ ፕሪምየር ሊግ 31ኛ ሳምንት መርሃ ግብራቸውን እንደዚሁ የሚያከናውኑ ይሆናል። ሌላኛው የነበረው ጨዋታ በወልዋሏ ዲግራት ዩኒቨርሲቲና በኢትዮ ኤሌክትሪክ መካከል የነበረው የ30ኛ ሳምንት መርሃ ግብር ነበር። ጨዋታው ያለምንም ግብ 0 ለ0 በሆናቸው ውጤት ተጠናቀቀ። ሁለቱም ክለቦች አንዳንድ ነጥብ መጋራታቸውን ተከትሎ ኢትዮ ኤሌክትሪክ ነጥቡን ከ32 ወደ 33 በማድረስ 14ኛ፣ ወልዋሏ ዲግራት ዩኒቨርሲቲ ነጥባቸውን ከ13 14 አድርሰዋል። ያው አስራ ስምንተኝነታቸውን በፍጹም ይለቃሉ ተብሎ አይታሰብም። በዚሁ ደረጃ ሰንጠረዥ ከሊጉ መውረዳቸውን በጥቂት ቀናቶች ውስጥ ያረጋግጣሉ። የፊታችን ዓርብ ወልወሏ ቲግራት ዩኒቨርሲቲ ከአርባ ምንጭ ከተማ፣ በዚሁም ኢትዮ ኤሌክትሪክ ከሃዲያ ውሳነ ደግሞ ቅዳሜ በኢትዮጵያ ፕሪምር ሊግ በ31ኛ ሳምንት የሚጠበቁ መርሃ ግብሮች ናቸው። ከባርማዶ አገኘናቸው ተጨማሪ ስፖርታዊ መረጃዎቻችን ደግሞ እንሻገር። ውድ ቤተሰቦቻችን በድጋሚ መልካም ቆይታ ተመኘን። ፒኤስ ቪ አይንዶቨን ሻምፒዮን ሆነዋል። በኤር ዲቪዜ ይህ ለየት ያለ ክስተት ነው፣ ውድ ቤተሰቦቻችን። የፒኤስቪ ማሸነፍ ሳይሆን ዋንጫውን ያገኘበት መንገድ አንዳንዴ ጽናትንም ማሳያ እያደረጉት ይገኛሉ። የ2024 25 የውድድር ዓመት የኔዘርላንድ ሊግ አሸናፊ ሆነዋል ፒኤስቪ በ ስፖርት ሮተርዳም ጋር የነበራቸውን ጨዋታ ሶስት ለአንድ ማሸነፋቸውን ተከትሎ የሊጉ ሻምፒዮንነታቸውን አረጋግጧል። ሊጉን ያሸንፋል ተብሎ ሲጠበቅ የነበረው አያክስ ድል ቢያደርግም በዚህ ጨዋታ ላይ ነገር ግን በመጨረሻዎቹ አራት ጨዋታ በተከታታይ የጣለው ነጥብ ባለፈው ሳምንት በፒስቪ ንዶቨን በአንድ ነጥብ እንዲበለጥ አድርጎት ነበረም። በዛም ነጥብ ተበልጦ ዋንጫውን አጥቶታል። የኤርዲቪዜ ውድ ቤተሰቦቻችን አያክስ በ29ኛ ሳምንት በነበረ ሰዓት ወይም ጨዋታ ሊጠናቀቅ አምስት ጨዋቶች እስኪቀሩት ድረስ በ9 ነጥብ ልዩነት ይመራ ነበረ። የሶስት ጨዋታ ልዩነት ማለት ነው። ከአምስቱ ጨዋታም ሶስት ጨዋታ ልዩነት የበላይነት ነበረው ማለት ነው። ከ29ኛ ሳምንት በኋላ ግን ደካም ውጤት የነበረው አያክስ በዘጠኝ ነጥብ የሚበለጠው ፒኤስቪ ከኋላው መጥቶ በ79 ነጥብ የኤርዲቪዚ ሻምፒዮን ሆነ። የፒስቪ ኤንዶቬን የዝንድሮ ሻምፒዮንነት አካሄድ ፍጹም የተለየ ነበር። ለማንኛውም ሻምፒዮን መሆናቸውን ሲያረጋግጡ ፒስቪ 26ኛ የኔዘርላንድ ሊግ ዋንጫቸውን ነው ድል ያደረጉት። ራፊኒያ ልዩ ዓመት ነበረውም ያሉት የባርሴሎና ፕሬዝዳንት ኋን ላፖርታ ከኮንትራት ማራዘም ጋር በተያያዘ አዲሱ ኮንትራት በመጪዎቹ ቀናት ወይም ሳምንታት እንፈተዋለን ብለን ከምንጠብቃቸው ጉዳዮች መካከል አንዱ የራፊኒያ ነው ብለዋል። ኮንትራቱ አንድ ዓመት የሚቀረው ተጫዋች እንዲኖረን አንፈልግም ነው ያሉት ሆዋን ላፖርታ። ስለዚህ የዚህ ተጫዋች ኮንትራት በቅርቡ ይራዘማል ብለዋል። የፍራንኪ ዲዮንግ የኮንትራት ለማድረስ እየሰራን ነው በእርግጠኝነት በመቆየቱ በጣም ይደሰታል ብዬ ያሰባለሁ እሱ እንዲቆይ አስፈላጊውን ሁሉ ለማድረግ ቆርጠን ተነሽተናል። ብለዋል በፍራንኪ ዲዮንግ ጉዳይ። ላሚን ያማልን በተመለከተም ኮንትራትንም ለማደስ ከስምነት መድረሳቸው ይታወቃል። አሁን የቀረው በይፋ ፊርማውን ማስቀመጥ ብቻ ነው። በቀጣይ ክረምት ላይ 18 ዓመት ይሞላዋልና፣ በዛ ሰዓት ላይ ላሚን ያማል በባርሴሎና ቤት ረዘም ያለ ጊዜ ኮንትራትን እንደዚሁ ይፈርማል ተብሎ ይጠበቃል። የቀድሞ የዩናይትድ ተጫዋችና አሰልጣኝ ኦሊ ገነ ሶልሼር ቤሺክታሽን በአስደናቂ ጉዞ ውስጥ እንዲገኝ ያደርገውታል። ቤሺክታሽ በቀጣይ ውድድር ዓመት በኢሮፕ ሊግ መሳተፍ የሚያስችለውን ደረጃ ሰንጠረዥ ይዟል። በቀጣይ ውድድር ዓመት በፕሌ ኦፍ በቀጥታ መሳተፍ ይችላል። ይህ ክለብና ና የኦሊገና ሶልሸር የዘንድሮ ጥንካሬ በጣም አስደናቂ የሚባል ነው። በቱርኪሽ ሊግም ትልቆቹን ክለቦች የፈተነ ቡድን ይዘው ቀርበዋል። በቀጣይ የኤሮፕ ሊግ ለመሳተፍ የጥሎ ማለፍ ጨዋታ ቢጠበቃቸውም ግን በደረጃ ሰንጠረዡ ያንን ቦታ ይዞ እንዲያጠናቀቅ አድርገ

ክርስቲያኖ ሮናልዶ በአልናስር የመቆየቱ ነገር ከጥያቄ ምልክት ውስጥ ገብቷል። ሰሞኑን በተለይም ተከታታይ ሁለት ጨዋታዎች ልምምድም አልሰራም ከቡድን ስብስብ ውጭ ነበረና ክለቡን ይለቃል ተባለ ይገኛል። መዳረሻው ሊሆኑ ይችላሉ ያላቸውን አምስት ክለቦች ሚረር ስፖርት ይፋ አድርገዋል። ስፖርቲንግ ሊዝበን፣ የቀድሞ ክለቡ የጌኬሬስ ክተተኪ ለማድረግ በሺክታሽ፣ አልአህሊ፣ እዛው በሳውዲ ፕሮ ሊግ ከፕሪሚየር ሊግ ከቼልሲ ጋር ስሙ ተያይዟል። ከአሜሪካው ሜጀር ሊግ ሶከር ተሳታፊ ክለብ ደግሞ አንጀለስ ጋር እየተያዘ ይገኛል ስሙ አንዳቸውም ይፋ ጥያቄ አላቀረቡም። ለሲያር ሰበን ክርስቲያኖ ሮናልዶ ሮናልዶም በቀጣይ ክረምት ኮንትራቱን ማደስ ሲሆን ክለቡን ስለመልቀቅ ጋር በተያዘ አንድም የሰጠው ጋዜጣዊ መግለጫ የለም። በርካቶች ግን በሩመር ደረጃም እዚህ ተጫዋች ነገር ከአልናስር ጋር ያበቃለት ይመስላል እያሉ ነው። ሮናልዶ ኮንትራቱ ለመፈረም በቅድመ ሁኔታ ያስቀመጣቸው ነገሮች አሰልጣኙ ማሰናበት፣ ትልልቅ የአውሮፓ ክለብ ውስጥ የሚጫወቱ ተጫዎችን አምጥቶ ለዋንጫ ተፋላሚ ቡ ቡድን መገንባት የሚል እንደነበረ ይታወቃል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን ደግሞ እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋቶች ሲደረጉ ነበር። ወደ ቤተሰቦቻችን ሌስተር ሲቲ ከኢፕስዊች ታውን በኪንግ ፓወር ስቴዲየም የተመለከትነው አንደኛው ጨዋታ ነበረ። ሌስተር ሲቲም ከጨዋታ ብልጫ ጋር ጨዋታውን ሁለት ለባዶ በሆነ ውጤት አሸንፏል። ሁለቱም ከፕሪሚየር ሊጉ መውረዳቸው ይታወቃል። ጄሚ ቫርዲ 28ኛው ደቂቃ፣ ኬሲ ማኬይተር 69ኛው ደቂቃ ላይ ሁለቱን የሌስተር ሲቲ ግብ አስቆጥረዋል። ጄሚ ቫርዲ በኪንግ ፓወር ስቴዲየም የመጨረሻ ጨዋታውን አደረገ። ለሌስተር ሲቲ በሁሉ መድረክ ሁለት መቶኛ ግቡን አስቆጠረ። ጄሚ ቫርዲ ጄሚ ቫርዲ ለሌስተር ሲቲ በአጠቃላይ በተጫወተባቸው ጨዋታዎችም አምስት መቶኛ ጨዋታ ሆኖ ተመዝግቧል። ሁለት መቶ ግብ፣ 69 አሲስት፣ አንድ ፕሪምየር ሊግ፣ አንድ ኮሚቲሽን፣ አንድ ኤፍ ኤ ካፕ፣ አንድ የፕሪምየር ሊግ ወርቅ ጫማ፣ አንድ የፕሪምየር ሊግ የአመቱ ምርት ተጫዋች፣ አንድ የፕሪምየር ሊግ ምርጥ ጎል፣ አራት ጊዜ የፕሪምየር ሊግ ወሩ ምርት ተጫዋች ተብሎ የተመረጠው ቫርዲ ቫርዲና ኪንግ ፓወር ስታዲየም ቫርዲ ቫርዲና ሌስተር ሲቲ በይፋ ተለያይቷ ለማለት ነው። ቀጣይ ሳምንት ከሜዳቸው ውጭ አንድ ጨዋታ ያደርጋሉ። ምናልባት የተወሰነች የቁጥር መሻሻ ሊደረግ ይችላል። አምስት አንደኛ ጨዋታው ሊሆን ይችላል። ከዛ ውጭ ግን ኪንግ ፓወር እና ጄሚ ቫርዲ በይፋ ተሰነባብተዋል። የመርሳይዱ ክለብ ኤቨርተን ጉዲሰን ፓርክ ስቴዲየም የመጨረሻ ጨዋታውን አድርጓል። ኤቨርተን ከወራጁ ሳውሳምተን ጋር ነበረ ጨዋታውን ያደረገው ሁለት ለባዶ በሆነ ውጤት ድል አድርጓል። የመሰናበቻውን ጨዋታ ኤቨርተን ጉዲሰን ፓርክ ስቴዲየም ከ133 ዓመት በኋላ በይፋ ነው የተለያዩት። ኤቨርተን በጉዲሰን ፓርክ ስቴዲየም 2789 ጨዋታ፣ 1538 ጨዋታ በአሸናፊነት አጠናቀቀ፣ 660 ጨዋታዎችን ባቸው ውጤት አጠናቀቀ፣ 591 ጨዋታ በዚሁ በሜዳውና በደጋፊ ፊት የተሸነፈ ቡድን ቢሆንም በ132 የፕሪሜር ሊግ ተጫዋቾች እንግዲህ የመጀመሪያዎቹን የእንግሊዝ ፕሪሜር ሊግ ግባቸውን ያስቆጠሩት በጉዲሰን ፓርክ ስቴዲየም ነው። ጉዲሰን ፓርክ በፕሪሜር ሊግ ታሪክ በርካታ ተጫዋቾች የሊጉን የመጀመሪያ ግባቸውን ያስቆጠሩበት ቀዳሚው ስቴዲየም ነው። እንደዚህ እንደዚህ እያለን ብዙ ታሪኮች ከጉዲሰን ፓርክ ጋር አሉ ተነግረው የማያልቁ። ለማንኛውም ከ133 ዓመት በኋላ ዛሬ ሳውዝሃምፕተንን ሁለት ለባዶ ባሸነፉበት ጨዋታ ስንብት አድርገዋል። ሌላኛው በፕሪሚየር ሊጉ እጅግ በጣም ወሳኙ የነበረው ጨዋታ በኖቲንግሃም ፎረስትና በዌስትሃም ዩናይትድ መካከል የነበረ ጨዋታ ነው። ጨዋታው ኖቲንግሃም ፎረስት ሁለት ለአንድ በሆነው ውጤት ድል አድርገዋል። በ ጨዋታው ቦን ብቸኛውን የዌስት ሃም ዩናይትድን ግብ ሲያስቆጥር ለኖቲንግሃም ፎረስት ሁለቱን የማሸነፊያ ገቦች ጊብስ ዋይትና ሚሊኮቪች አስቆጥረዋል። ኖቲንግሃም ፎረስት ማሸነፉን ተከትሎ ነጥቡን ስልሳ አምስት ማድረስ ችሏል። እናም በቀጣይ ውድድር ዓመት የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ የቀጣይ የሌሎች ክለቦችን ውጤት መጠበቅ እንዳለበት ሆኖ የመጨረሻ ጨዋታ ላይ ደግሞ ኖቲንግሃም ፎረስት አሸንፎ ሌሎቹ መሸነፍ ይጠበቀባቸዋል። ለማንኛውም ኖቲንግሃም ፎረስት አሁንም ትግል ውስጥ ነው የሚገኘው። ዌስት ሃም ዩናይትድ በአርባ ነጥቦች አስራ አምስተኛ ደረጃ ላይ ተቀምጠዋል። ኖቲንግሃም ፎረስት ከአርባ ዓመት በኋላም ለመጀመሪያ ጊዜ ዌስት ሃምን በአንድ ዓመት ሁለት ጊዜ በሌጎ እንደዚሁ ማሸነፍ ችሏል። ግብ ከተቆጠረም በኋላ ሞርጋን ጊብስ ዋይት በጉዳት ላይ እንግዲህ የሚገኘውና ሰሞኑን ቀዶ ጥገና ያደረገውን ታዋዊ አዊኒን በተመለከተም መለያውን ይዞ ደስታውን ገልጿል። እናም በቶሎ እንዲሻለውና ወደ ሜዳ እንዲመለስም መልካም ምኞታቸው ሆነ ገልጿል። ሰሞኑን እንግዲህ በደረሰበት ጉዳት ምክንያት አስቸኳይ የሁለት ጊዜ ሰርጀሪ አድርጎ ከኮማ ውስጥ መውጣቱ ይታወቃል። የሚሊኮቪች ግብ አሲስት ያደረገው አንቶኒ ኢላንጋ ነበረ። ይህን ከብሪያን ሮይ ጋር ተስተካክሏል። ብሪያን ሮይ በአንድ የውድድር ዓመት ለኖቲንግሃም ፎረስት 11 አሲስቶችን ያደርጎ ነበረ። አሁን ይህን ሪከርድ ነው አንቶኒ ኢላንጋ የተጋራው። ይህ ሪከርድ ላለፉት 30 ዓመታት፣ ውድ ቤተሰቦቻችን፣ በኖቲንግሃም ፎረስት ያልተነካ ሪከርድ ነበረ። አሁን ግን ተጋርቶታል። በቀጣይ አንድ ጨዋታ አሲስት ካረገ ደግሞ ብቸኛው ተጫዋች ይሆናል። ለተመልካች በጣም አዝናኝ ከነበሩ ጨዋታዎች ውስጥ ፉልሃም ከብሬንትፎርድ ያደረጉት ጨዋታ ነበረ። ከተመለከትኳቸው ጨዋታዎች ውስጥ አንደኛው ነበረ፣ በጣም የተለየ ፍጥነት የነበረው ለተመልካች በጣም አዝናኝ አምስት ግቦችን የተመለከትንበት መርሃ ግብር ነበረ። ፉልሃም ጨዋታውን ከመመራት ተነስቶ ሶስት ለሁለት አሸንፏል። በእርግጥ አስቀድሞ ራውል ሄሜኔዝ በጭንቅላቱ ያስቆጠራት 16ኛ ደቂቃ ግብ ፉልሃምን መሪ አድርጋ ነበረ። ብሪያን ቤሞ 22ተኛው ዩኒስ ዊሳ 43ተኛው ደቂቃ አስቆጥሮ ለረፍት ሁለት ለአንድ ብሬንትፎርድ እየመሩ ወጡ። ከረፍት ሲመለሱ ቶሚ ኬርኒ 68ተኛው ደቂቃ ላይ ሀሪ ዊልሰን ሰባኛው ደቂቃ ላይ የሀሪ ዊልሰን ግብ ደግሞ በጣም የተለየች ናት። አስቆጥሮም ጨዋታውን ሶስት ለሁለት አሸንፈዋል። በጨዋታው ላይ ብሪያን መቤሞ ፍጹም ቅጣት ምት እንደዚሁ አምክኗል እንጂ ሶስት ለሶስት መጠናቀቅ የሚችልበት ጨዋታ ነበረ። ሁለቱ ተጫዋቾች ብሪያን መቤሞና እንደዚሁ ደግሞ ዊሳ በዘንድሮ የውድድር ዓመት 19 እና ሀያ ግብ ላይ መድረስ ችሏል። ሁለቱ የሁለቱ ጥምረት ደግሞ ዘንድሮ በጣም የተለየ ነው። አንድም ክለብ ውስጥ ሁለት ተጫዋቾች በጣምራ ራ ይህን ያክል የፕሪሚየር ሊግ ግብ ያስቆጠረ አናገኝም። 20 እና 19ኛ የፕሪሚየር ሊግ ግብ ነው። ለሁለት ተጫዋቾች ፍጹም የተለየ የውድድር ዓመትን እያሳለፉ ይገኛሉ። አስቶን ቪላዎች ደግሞ ፌራን ቶሬስን በቀጣይ ክረምት ከባርሴሎና የማስፈረን ፍላጎት አላቸው ተብሏል። በርካታ ክለቦች ተጫዋቹን እየፈለጉት ነው። በባርሴሎና በኩል በቀጣይ ክረምት ላይ ጠቀም ያለ ገንዘብ የሚያመጣ ማንኛውም ክለብ ካለ ለመሸጥ ክፍት እንደሆኑ ይታወቃል እና ይህ ተጫዋች መዳረሻው ፕሪምየር ሊግ ሊሆን ይችላል እየተባለ ነው። አስቶን ቪላ እንደኛው ፈላጊ ነው። የቶትናሙ ግብ ጠባቂ ቪካዮሪ ቡድናቸውም የዩሮፕ ሊግ ዋንጫን ለሰን ሁንግሚን ማሸነፍ እንዳለበት ገልጿል። ሰን ለቶትናም ላደረገው ምርጥ ነገር የዩሮፕ ሊግ ዋንጫን ለሱ ማሸነፍ እንፈልጋለን ሲል ተደምጧል። ቪካዮሪ አክሎም ሰን ዋንጫ ማሸነፍ ይገባዋል፣ ለሱ እንፋለማለን ሲል ተደምጧል። ተከላከው ሚኪ ቫንደቢን በበኩሉ የዩሮፕ ሊግ ዋንጫን ለማምጣት በሙሉ አቅማችን ወደ ሳን ማሜስ እናቀናለን፣ ዋንጫው እንደምናሸንፍ እርግጠኛ ነኝ ብለዋል። የኒካስሉ ዩናይትዱ የአማካይ ስፍራ ተጫዋች ብሩኖ ጉማሬሽ ደግሞ ቡድናቸው የፕሪሚየር ሊግ ዋንጫን ማሸነፍ እንደሚችል ገልጿል። መቼ እንደሆነ አላውቅም፣ ነገር ግን የፕሪሚየር ሊግን ዋንጫ ማሸነፍ እንደምንችል አምናለው ብሏል ብሩኖ ጉማሬሽ። አንድ ዋንጫ በቂ አይደለም የሚለው ብሩኖ ጉማሬሽ በቀጣይ ተጨማሪ ዋንጮችን ማሸነፍም አቅም አለን ብሏል። ሶስት ወይም አራት ተጫዋች ማስፈረም ክለብ በትልቅ ደረጃ እንዲፎካከር ያደርጋል ያለው ብሩኖ ጉማሬሽ በክረምት ይህ መደረግ አለበት ብሏል። የዘንድሮ የካራባው ካፕ አሸናፊ እንደነበሩ ይታወቃል። ዌምብላይ ስቴዲየም አንድ ትልቅ መርሃ ግብር ነበረ በሴቶቹ ማንቸስተር ዩናይትድ እና በሴቶቹ ቼልሲ የኤፌ ካፕ መርሃ ግብር ነበረ። የሴቶቹ ቼልሲ የሴቶቹ ማንቸስተር ዩናይትድን በኤፌ ካፕ በዌምብሌ ሶስት ለባዶ በሆነ ውጤት በማሸነፍ የቼልሲ ሴቶች ባለድል ሆነዋል። ይህንም ተከትሎም የቼልሲ ሴቶች ቡድን የዘንድሮን የእንግሊዝ ኤፌ ካፕ ዋንጫ አሸናፊ ሲሆኑ የቼልሲ ሴቶች ቡድን በዚህ የእንግሊዝ ፕሪምየር ሊግ የውድድር ዓመት ላይ በአጠቃላይ ሱፐር ካፕ፣ ኤፌ ካፕ እና ሊግ ካፕን ዋንጫ በማሸነፍ የሀገር ውስጥ ሦስቱንም ዋንጫ የቼልሲ ሴቶች ቡድን ጠራርገው ወስደውታል። ቼልሲ በአመቱ ውስጥ ምንም ጨዋታ ሳይሸነፍ የሶስትዮሽ ዋንጫን በማሸነፍ ወርቃማ ታሪክ ጽፏል። ስለዚህ በሴቶቹ ኢንቪንሲብልን ያሳካ የሴቶቹ ቼልሲ ቡድን ሆነው አለ ማለት ነው። በአውሮፓ ሻምፒዮንስ ሊግ ግን በአሰቃቂ ሁኔታ ተሸንፈው ነው ከአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ውጭ የሆኑት። በሴቶቹ ግን በፕሪሚየር ሊጉ አልተቻሉም። ቼልሲ የሴቶች ቡድንን እንግዲህ በመጀመሪያ ዓመት እያሳለጠነች ሶኒያ ባንባሽተር የፕሪሚየር ሊጉን ዋንጫ፣ ሱፐር ካፑን፣ ሱፐር ሊጉን ወይም የኤፍ ኤ ካፕ እና የካራባው ካፑን ዋንጫ በአጠቃላይ ማሳካት ትችላለች እና የአሰልጣኙ የመጀመሪያ ዓመት ራሱ ፍጹም የተለየ ሆኖላታል። በዌምብሌይ ስቴዲየም ከተገኙ ታዋቂ ሰዎች ውስጥ አንደኛዋ ሴሬና ዊሊያምስ ናት። የሜዳ ቴኒሷ ጀግና ማለት ነው። በዌምብሌ ተገኝታ ነበረ። ምክንያቱ ደግሞ ው እንደሚታወቀው ባለቤቷ የቼልሲን አነስተኛ ድርሻ እንደገዛ ይታወቃል። አሌክስ ኦሃኒየን ይባላል። እንግዲህ አነስተኛውን ድርሻ ገዝቷል። በዚህ መሰረት የሴሬና ዊሊያምስ ባለቤት እንግዲህ ከአነስተኛ ድርሻ ውስጥ የመጀመሪያውን ድል ተቀናይተዋል ማለት ነው። በስቴዲየምም የተገኙበት ዋነኛ ምክንያት ነበረ። ማርክ ኮኮሬላም አሁን ሁለት የፍጻሜ ጨዋታዎች ይቀሩናል ብለዋል። ሁለቱንም እኛ ራሳችን በራሳችን እንወስናለን ብለዋል። አንደኛው በተወዳጁ የእንግሊዝ ፕሪሚየር ሊግ የ38ኛ ሳምንት ጨዋታ ሲሆን አንደኛው ደግሞ የኮንፈረንስ ሊግ የፍጻሜ ጨዋታ ነው። ሁለቱም ለእኛ ፍጻሜ ናቸው ብሏል። በእርግጥ ቼልሲ ሁለቱንም ጨዋታ ካሸነፈ ኮንፈረንስ ሊጉን የዋንጫ ባለቤት የመጨረሻውን ጨዋታ በፕሪሚየር ሊጉ ካሸነፈ ደግሞ በቀጥታ የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሚሆኑ ይታወቃል። ኮል ፓልመር 125 ሙከራዎችን በዚህ ውድድር ዓመት ወይም ሹቶችን አድርጓል። በዚህ ውድድር ዓመት ለቼልሲ በአንድ ውድድር ዓመት በርካታ የግብ ሙከራዎችን ያደረገው ዲዲር ድሮግባ ነው። በ2011 ውድድር ዓመት 150 ሙከራዎችን ካደረገ በኋላ በቼልሲ ሁለተኛው ከፍተኛው ሙከራ የተደረገበት ዓመት ሲሆን ይህንንም ያደረገው ኮል ፓልመር 125 ሙከራዎችን ነው። በሊቨርፑል እና በቼልሲ መካከል ደግሞ ዘንድሮ አንድ አስደናቂ ፉክክር ተደርጎ ነበረ። ግን በሊቨርፑል በኩል ይሄ በብዙ ቁጥር አጥፈው የሄዱት ቁጥር ነው ሊቨርፑሎች 143 ሙከራ የግብድሎችን ፈጥረዋል። ይህ በፕሪሚየር ሊጉ ትልቁ ነው። ከዛ ቀጥሎ የምናገኘውም ቸልሲ ነው፣ 117 ሁለተኛው ቡድን ነው። በሁለቱ ክለቦች መካከል የፕሪሚየር ሊግ የደረጃ ሰንጠረዥ ከፍተኛ የሆነ ልዩነት እንዳለ ቢታወቅም፣ ነገር ግን ሁለተኛው ክለብ ሆኗል ቸልሲ ከሊቨርፑል ቀጥሎ በርካታ ሙከራ የግብድሎችን የፈጠረ ክለብ በአንፊልድ ስቴዲየም ከሚታዩ ታዋቂ ባነሮች መካከል የሊቨርፑል ታሪክ አሰልጣኞች የያዘው ምስል ይታወቃል። በምስሉም የክለቡ የቀድሞ አሰልጣኝ ቤን ሸንክሊን፣ ቦብ ፓይሌስ፣ ጆ ፋጋን፣ ኬኒ ዳግሊሽ፣ ራፋ ቤኒቲስ እና የርገን ክሎፕ ይገኙበታል። የአንፊልድ አንዱ ምልክት የሆነውም ባነሩ ሊቨርፑል የሜዳ ጨዋታዎችን በሚያደርግበት ወቅት ከፍ ብሎ እንደሚለበለብ ይታወቃል። በክለቡ የመጀመሪያ ዓመታቸውን የሊግ ዋንጫ ያሸነፉ አሰልጣኝ አርኔ ስሎት እንዲሁ በቀጣይ ዓመት በምስሉ ሊካተቱ እንደሚችሉ ነው የተገለጸው። አሰልጣኙ በታዋቂ ባነር የሚካተቱ ምን ሲሰሩ ነው የሚለውን ካየን፣ ሊቨርፑልን በኃላፊነት የመሩ አሰልጣኞች በታዋቂ ባነር ለመካተት ማሟላት ያለባቸው ስኬት እንዳለም የባነሩ ባለቤት የሆኑ ደጋፊዎች ይናገራሉ። አሰልጣኙ በምስሉ ለመካተት የእንግሊዝ ፕሪሚየር ሊግ ወይም የአውሮፓ መድረክ ዋንጫ ለሊቨርፑል ማምጣት እንደሚጠበቅባቸው ተገልጿል። የባነሩ ባለቤት ከ22 ዓመት በፊት የተመሰረተው የአየርላንድ ድብሊን የሊቨርፑል ደጋፊዎች ቡድን መሆኑ ይታወቃል። እናም አሁን አርኔ ስሎት የፕሪሚየር ሊግን ዋንጫ ስላነሱ በዚህ ባነር ላይ ይካተታሉ ተብሎ ይጠበቃል። ሊቨርፑል ከሜዳ ውጭ የመጨረሻ ጨዋታውን እንግዲህ ጨዋታውን ለመጨረሻ ጊዜ የተሸነፈው 2017/18 የውድድር ዓመት በኋላ ሲሆን ከዛ ውጪ ሊቨርፑል የመጨረሻውን የሜዳ ውጪ ጨዋታ ተሸንፎ አያውቅም። ያኔ በቼልሲ አንድ ለባዶ ተሸነፈ። አሁን ደግሞ ከብራይተን ጋር ጨዋታውን ያደርጋል ከሜዳ ውጪ። ሊቨርፑል ባለፉት ሶስት የሜዳ ውጪ ጨዋታዎች ሁለት ጨዋታዎች ሲያሸነፍ በአንድ ጨዋታ ደግሞ ድል ቀንቶታል። ሁለት ጨዋታዎች ሲሸንፍ በአንድ ጨዋታ ደግሞ ድል ቀንቶታል። በአንጻሩ ብራይተን በሜዳው ካደረጋቸው ያለፉት ሰባት ጨዋታ በአራት ጨዋታ ድል ሲቀነው፣ በሁለት አቻ ተለያይቶ በአንድ ጨዋታ ብቻ ሽንፈት ቀምሰዋል። ሊቨርፑል በጥር 2022/23 የውድድር ዘመን በብሬንትፎርድ ሶስት ለአንድ ከተሸነፈ በኋላ ሊቨርፑሎች በሰኞ ዕለት ባደረጓቸው ያለፉት አምስት የፕሪምየር ሊግ ጨዋታ አልተሸነፉም። ከ2022/23 የውድድር ዓመት በኋላ የዚህም ሳምንት ጨዋታቸው ሰኞ እንደሚደረግ ይታወቃል። ሊቨርፑል ለመጨረሻ ጊዜ ከብራይተን ጋር ያደረጋቸውን ያለፉት ሶስት የሊግ ጨዋታ ያሸነፈው በ2019 20 ውድድር ዘመን ነው። እንግዲህ ድል የሚቀናው ከሆነም ታሪክ ራሱን የሚደግም ይሆናል ማለት ነው። ሰኞ ምሽት በፕሪሜር ሊጉ እያንዳንዱ ደቂቃ ላይ ተሰልፈው የተጫወ ተጫዋቾች ሁለት ብቻ ናቸው ቨርጅል ቫንዳይክ እና የብሬንትፎርዱ የመሃል ተከላካይ ናታን ኮሊንስ ናቸው። በዚህ ረገድ እንግዲህ ቨርጅል ቫንዳይክ ዘንድሮ በወጥ ብቃት ለክለቡ እያገለገለ ነው ማለት ይቻላል። ሊቨርፑል ሜይ 19 ማድረጋቸው ጨዋታዎች ሽንፈት አስተናግዶ አያውቅም። ደግሞ ሌላኛው ለየት ያለው ገጠመኝ በጨዋታው እንግዲህ ስድስት ጨዋታዎች አድርጎ በአምስት ጨዋታ ድል ሲቀነው በቀሪው አንድ ጨዋታም አቻ ተለያይተዋል። ሜይ 19 ደግሞ ሰኞ ነው፣ ነገ የሚደረገው ጨዋታ ማለት ነው። ለመጨረሻ ጊዜ ከብራይተን ጋር ባደረገው ጨዋታ እንግዲህ ሙሐመድ ሳላም ብዙ ጊዜ ጎል ማስቆጠር የሚጠቀምበት መንገድ ከርል ማድረግ ነው፣ በተለይ የሚታወቅበት መንገድ ነው። ምናልባት ይህንን ግብ ዳግም ሊያስመለክተን ይችላል ተብሎ ይጠበቃል። ሊቨርፑል ከትሬንት አሌክሳንደር አንዶልድ ጋር ቢለያይም ሽኝታ ያላዘጋጁም ተብሏል። ትሬንት በበኩሉ የቡድን አጋሮቹና ሰራተኞቹን ለማመስገን ወደ ልምምድ ማዕከል ፓርቲ እንዳዘጋጀ ነው በልምምድ ማዕከል ፓርቲ እንዳዘጋጀ ሲዘገብ፣ ሊቨርፑል ግን በተቃራኒው ተጫዋቹን ለመሸየት ምንም አይነት ፕሮግራም አላዘጋጀም ተብሏል። ማንቸስተር ዩናይትዶች የዝውውር ሂሳብ አዘጋጅተዋል። ውድ ቤተሰቦቻችን ለኤሜናሎ ማርቲኔዝ ነው አርጀንቲናዊ የአስቶንቪላ የግብ ጠባቂ የቆይታ ነገር እንዳበቃለት እየተረጋገጠ ይገኛል። በዚህም መሰረት ማንቸስተር ዩናይትዶች በቀጣይም የዝውውር ይፋ ጥያቄ ያቀርባሉ፣ የዝውውር ሂሳብ አዘጋጅተውለታል ተብሏል። በአንድሬ ኦናነ የተበሳጨው ማንቸስተር ዩናይትድ የኤሜናሎ ዱቢን ማርቲኔዝ ፈላጊ ሆኖ ብቅ ማለቱ ግን ጉዳዩን አነጋጋሪ አድርጎታል። በቀጣይ እንግዲህ ከ ተጫዋች ወኪል ጋር ይፋ ድርድር ይደረጋል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትዶች ከሴሬ ክለቦችም ጥያቄ ከመጣ ለመቀበል ዝግጁ ናቸው። ጆሹዋ ዚርክዚንም ራስመስ ሆይሉንድንም ለመልቀቅ ከዛ ቀጥሎ እንግዲህ በዋነኝነት ወደ ቡድን ሊያመጡ የሚያስቧቸው እንደ ሊያም ዲላፕ ከበርንማውዝና አንቶኒ ሲሚዮኔን ደግሞ የበርንማውዙን አጥቂ ይፈልጋሉ። ሁለቱን ተጫዋቾች በእነሱ ቦታ መተካት የማንቸስተር ዩናይትድ ቀጣይ እቅር ነው። ነገር ግን ማንቸስተር ዩናይትድ ዝውውር ለመፈጸም የግድ እነኚህ ተጫዋቾች ካለቀቁ አጥቂ ለማምጣት ይቸገራልና የሴሪ ክለቦች ፈላጊ ናቸው፣ ዩናይትድም ለማዳመጥ ዝግጁ ነው ተብለዋል። የማንቸስተር ዩናይትድ የተከላካይ መስመር ተጫዋች ዲያጎ ዳሎ እና ሌኔሮ ለፍጻሜ ጨዋታ ዝግጁ ናቸው ተብሏል። በአሁኑ ሰዓትም ውሳኔ የመስጠቱ ጉዳይ በሩቨን አሞሪ እና በአካል ብቃት ቡድኑ ኃላፊ ላይ ተመሰረተ ይሆናል ተብሏል። በተያያዘ ዜና ማቲያስ ዴላይት ለፍጻሜ ጨዋታ ብቁ ለመሆን የተቻለው ሁሉ እያደረገ ቢገኝም ማንቸስተር ዩናይትድ ግን በእሱ ጉዳይ ላይ ዝምታን መምረጡ ነው እንግዲህ ዩናይትድ ስታንዳርድ ያስነበበው ሌኒ የሮ ወደ ልምምድ ተመልሷል። ይህ በጣም አስደሳቹ ዜና ነው ለዩናይትዳውያን በተለይም በፍጻሜው ጨዋታ ላይ ተጫዋቹ በእጅጉ ጠንክሮ እየሰራ ሲሆን ከባለፈው ሳምንት ጀምሮ የነበረበት ጉዳት እንግዲህ ከባድ የሚባል እንዳልነበረ የሚታወቃል። ለፍጻሜ የመድረሱ ነገር በአካል ብቃት ቡድኑ የሚወሰን ይሆናል እንጂ ወደ ልምምድ መመለሱ ተረጋግጧል። ሩበን አሞሪ በዩሮፓ ሊጉ የፍጻሜ ጨዋታ ድል ባይቀናቸውም በክለቡ እንደሚቀጥሉ ተረጋግጧል። ሳንደይ ሚረር እንዳስናበበው ከሆነ ማንቸስተር ዩናይትድ በኤሮፕ ሊጉ ቢሸነፍም የሩበን አሞሪን ቆይታ ጥያቄ ውስጥ አይከተውም። ከዛ ይልቅ ማንቸስተር ዩናይትዶች ለሩበን አሞሪም የሆኑ ተጮሽን ማምጣት ላይ ትኩረት ያደርጋሉ ብሏል። ሳንደይ ሚረር ማይሰር ዩናይትዶች ግን አልቫሮ ፈርናንዴስን መልሶ የመግዛት አማራጫቸውን ያልተጠቀሙበት ዋነኛ ምክንያት ያው ገንዘቡ ትንሽ እየገንዘብ ነው። ነገር ግን የማንቸስተር ዩናይትድ የዝውውር ፖሊሲ ዘንድሮ በጣም የተገደበ ነው። ለቡድን የሚያመጧቸው ተጫዋቾች ውስንና በጣም ኢምፖርታንት የሚባለው መሆን ያለባቸው። በዚህ መሰረት በቦታው ላይ ፓትሪክ ዶርጉን ስላመጡ የፈርናንዴስ ሽያጭ ላይ የሚገኘውን ገንዘብ ሌሎች ዝውውር ላይ ማዞር ይፈልጋሉ እንጂ ተጫዋቹን የመግዛት አንቀጹን ተጠቅመው ማምጣትን እንደማያስቡ ነው ፋብሪዚዮ ሮማኖ ያረጋገጠው። ማንቸስተር ዩናይትድ በርካታ ተጫዋቾችን ይፈልጋል። በቀጣይ ዓመት የሚጠበቁ ተጫዋቾች አሉ። ማቲያስ ኩናህና ሪያን ቸርኪ ተጠቃሽ ናቸው። ማንቸስተር ዩናይትድ ብዙ ገንዘብ ላያወጣባቸው ይችላል። የማቲያስ ኩና ዝውውር በአንድ ጊዜ የሚከፈል አይደለም ተብሎ ይታሰባል። ዩናይትዶች አሁን ቀጣይ ድርድር ያደርጋሉ ተብሎ የሚታሰበው እንግዲህ እንደ ማቲያስ ኩናን ያለ ተጫዋች የዝውር ሂሳብ ከፋፍሎ መክፈልን በተመለከተ ነው። ሪያን ቼርኪ 20 ሚሊዮን ሮ ነው ማክሲመም ቢደርስ የዝውር ሂሳቡና ይሄ ለዩናይትድ ብዙ የሚከብደው አይደለም ተብሎ ይታሰባል ተጫዋቹን የማሳመን ስራ የሚሰሩ ከሆነ አሁን ደግሞ እንደ ቪክተር ጊዮኬሬስክም ያለን ተጫዋች በማምጣት ሂደት ላይ ዩናይትድ ሊሳተፍ ይችላል እየተባለ ነው በማንቸስተር ዩናይትድ በኩል እነኚህ ዝውውሮች በቀጣይ ክረምት በትልቁ ይጠበቃሉ ግን ደግሞ ብዙም ሂሳብ ማውጣት አይፈልጉም እና ከፍተኛ ድርድሩ አንድም የዝውውር ሂሳብ ማስቀነስ ሁለተኛም በብዙ የክፍያ መዘግየት ውስጥ እንዲከፈለ ወይም ደግሞ ተቆራርጦ የሚከፈለው ገንዘብ ረጅም ጊዜ እንዲወስድ ይፈለጋል ተብለዋል። ዛሬ ለአርሰናል መልካም ዜና ሰምተናል። ቪክተር ጊዮኬሬስክ ከስፖርቲንግ ሊዝበን ጋር እንደሚለያይ ይፋ ተደርጓል። 55 ሚሊዮን ዩሮ የከፈለ ማንኛውም ክለብ ተጫዋቹን መውሰድ እንደሚችል ተረጋግጧል። በቪክተር ጊዮኬሬስክ እና በስፖርቲንግ ሊዝበን መካከል ከተደረገው ውይይትና ስምነት በኋላ በክረምት ክለቡን ለመልቀቅ ከስምነት ደርሷል። ቪክተር ጊዮኬሬስ 126 የግብ አስተዋጽኦ በሁለት ዓመት ካበረከተ በኋላ በእርግጥ ቆይቷል። በዚህ ክለብ መጫወት ከጀመረ ግን ፍጹም የተለየ ዓመትን በሁለቱ ዓመታት አሳልፏል። ከነኙ ሁላ የግብ ተሳትፎ በኋላ ስፖርቲንግ ሊዝበንን ይለቃል። መዳረሻው ደግሞ የማይክል አርቴታው ቡድን አርሰናል ሊሆናል ተብሎ ይጠበቃል። በዛ ላይ 55 ሚሊዮን ዩሮ ብቻ የከፈለ ማንኛውም ክለብ ሊወስደው ይችላል ሲሉ አርሰናልን ስሙን ባይጠሩም የሚጠበቀው ክለብ ግን አርሰናል እንደሆነ ይታወቃል። እጅግ በጣም አስደናቂ ተጫዋች ከስፖርቲንግ ሊዝበን ጋር ተለያይቷል። ጆሽ ክሬንኬ ለአርሰናል ደጋፊዎች መልእክት አስተላልፈዋል። በሚቀጥለው ውድድር ዘመን ብዙ ነገሮችን ለማሸነፍ እና የተሻለ ለመስራት ኢንቨስት ለማድረግ አቅደናል ብለዋል። የእኛ ስፖርቲንግ ዳይሬክተር አንድሪያ ቤርታ በዚህ ዙሪያ ትልቅ ሚና የሚጫወትልናል በትክክል ምን ማድረግ እንዳለብንና በምንፈልገው መንገድ ላይ እንድንሆን እርግጥ ያግዘናል፣ በዚህ እርግጠኛ ነኝ ብለዋል ጆሽ ክሮንኬ። ስለዚህ ለአርሰናል ደጋፊዎች ቃል ገብተዋል። ቡድኑን አሻሽላለው፣ ገንዘብ አወጣለው፣ ኢንቨስት አደርጋለሁ ብለዋል። አርሰናል በቀጣይ ክረምት ትልቅ የዝውውር መስኮት እንደሚኖሩ ይጠበቃሉ። ውድ ቤተሰቦቻችን፣ ለዚህም ከባለቤቶቹ ማረጋገጫ ተሰጥቷል። ሊጉን ያሳጣን ቀይ ካርድ ነው ብለዋል አሰልጣኝ ማይክል አርቴታ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው ዋንጫ የሚያሸንፍበት ጊዜ መቃረቡን ገልጸው ዋንጫዎች እየመጡ ነው ያሉት ማይክል አርቴታ ትንሽ ጊዜ ብቻ ጠብቁን ግን አርሰናል የፕሪሚየር ሊጉን ዋንጫ ያጣንበት ምክንያት ምንድን ነው ተብለው ሲጠየቁም ቀይ ካርድ ነው ሲሉ ምላሽ ሰጥተዋል አክለውም ሌላው ዋንጫ ያጣንበት ምክንያት ጉዳትም ነበረብን ለዋንጫ ቀርበን ነበረ ጉዳትና ቀይ ካርድ ዘንድሮ ዋንጫ ነጥቆናል ይህ እጅግ በጣም ያበሳጫል ብለዋል የአርሰናል ደጋፊዎች ዋንጫ ለማጣት በቂ ምክንያት ነው ወይ አሰልጣኝ ማይክል አርቴታ ያቀረቡት ቀይ ካርድና ጉዳት? የእናንተን የግል ምልከታ አጋሩን። ውድ ቤተሰቦቻችን በተለይም ለአርሰናል ደጋፊዎች ይሄን መረጃ በአሰናዳንበት ሰዓት ላይ አርሰናል ከኒካስል ዩናይትድ በኤምሬትስ ጨዋታ እያደረጉ ነበር። በራይስ ብቸኛ ግብ አርሰናል አንድ ለባዶ እየመራ ነበረ። በማለዳው መረጃችን በስፋት እናነሰዋለን፣ ጨዋታው የነበሩ ሁነቶችና ውጤቱን። እናንተ ግን ይሄን መረጃ የተከታተላችሁት ከጨዋታው መጠናቀቅ በኋላ ስለሚሆን ስለ ስንት እንደ ተጠናቀቀ፣ በሃሳብ መስጫ ሳጥናችን ላይ አስፍሩልን። ማለዳ እስክንገናኝ የአሁኑን እዚህ ጋር እንቋጭ። ሰናይ ጊዜ